ታቹ እናንተ በተረዳችሁበት መንገድ ተረዳችሁት። እኔ ደግሞ ያሰብኩት በእናንተ ባሰባችሁበት መንገድ ስላልሆነ አንደኛ። ሁለተኛ ሴጣን የሆነ ፕራንክ የሚለው ቃል ያናደዳችሁ ከሆነ ያውቃል ከሆነ ያናደዳችሁ፣ ይሄ ሴጣን የሆነ ፕራንክ ማለት ቀጥተኛ ትርጉሙ በጣም መጥፎ ቢገራርም ነው የሚባለው። በእናንተ አረዳች ብቻ ኃይለኛ የሆነ ፕራንክ የምትሰራው ማለት ነው አንደኛ። ሁለተኛ ደግሞ ኦዲየንስ ተሳድበሻል አላላችሁት? እኔ ቪዲዮን ደግማችሁ ደጋግማችሁ እዩት። ኦዲንስ አይደለም የተሳደግኩት። ምንድን ያልኩት ቪዲዮ ይሄ የቤተሰብ ፎቶ ዘቅዝቃችሁ የእሷንም ይሁን የእሱንም ይሁን የእሱን ስላችሁ የእሱ የራሱን ሳይሆን እሷንም ቤተሰብ ይሁን የእሱ ቤተሰብ ፎቶ ዘቅዝቃችሁ የምትለቁ ሰዎች ብዬ የተናገርኩት፣ አሁንም ቢሆን ካማረራችሁ ካናደረ ይቅርታ። ለምንድን ይቅርታ ምጠይቀው? እኔ ምንድን ነው ያልኩት? ሶሲ ልክናት ነው ያልኩት። በቃ ሶሲ ልክናት እናንተ ጀመር ማለት ይሄ በምን አይነት መንገድ እያያችሁት እንደሆነ አላውቅም። ደግማችሁ ግን ተመልከቱት። እኔ እሱ ሲልክናት ያልኩበት ሪዝም ምንድን ምንድነው? ደግማችሁ ቪዲዮውን እዩት ከፈለጋችሁ። የተናገ ይቅርታ ደጋግማ ይቅርታ ስለጠየቀች ይቅርታ መጠየቅ ትልቅነት ነው። ሰው ይቅር ማለት ነበረባት። ሲቀጥል ስለኔ ለእናንተ ያምጦች መጥቼ ቪዲዮውን የመዘገብ ወይም የመናገር ፍላጎት ስለነበረኝ እናንተ ጋር መዘገብ ኖሮብኝ ሳይሆን ቪዲዮውን መጥቼ የሰራሁት ስልክ ደወልኩላት ባለፈው እንደዚህ ነገር አድርጋ ስልክ አናሳም ፍላኛለች በዚህ ነው ስደውልላት ቪዲዮ ሰራሁባት ማለት ነው አለቀ። ሌላ ከእናንተ ጋር ምንም ያነጋግረን የሚያጨቃጭቀን አታቁኝም። ፐርሰናል ያላቃችሁ ጥሩ አይደለም። ሃይሚና ቡራማ የሚገባ ይዘቀዘቀ ሁለተኛ በፍቅር ስሪ ውዴ። ውስጣቸው ማንም ማያቅ ኖ እኔ ይሁል ስ ይሁል ብዬሻል። ቪዲዮ ገብታችሁት እኔ ከሱ ሙገን ከሷ ሙገን አይደለሁም ነው ያልኩት። ግን ብዙ ጊዜ እሷ ብዙ ጊዜ እኔም ደግፋታለሁ። እናንተ ብቻ አላችሁ ከእናንተ ኔ ቀርባለሁ። ደሞ ያልኩበት ሚንስ ከሆነ ያልገባችሁ ቅድም እዛ ቤት ስናገር ቢያንስ ከኔ ጋር ኖርማሊ የምናወራ ሰዎች ነን ማለት አብሬያት ነው የተማርኩት፣ ጓደኛዬም ነች ምናምን አውቃታለሁ፣ ሞር ከእናንተ በተሻለ። እንደዚያ ደግሞ የተናገርኩት ሌላ ጊዜ የሚሆን ነገር ስትናገራት የምትመለሰው ነው እና ስድቦቿ ስላስደነገጡኝ ምናምን እንዴት እንደዚህ ተናገረች የሚለው ሀሳብ ግራ ስላጋባኝ ነው። አሁን ቢሆን በስርዓት የምታወሩ ከሆነ ኖርማል ነው፣ ችግር የለብኝ። እኔ የሆነ እናንተ ጋር ለማስከፋት ጋር ሌላ መንገራገጭ ውስጥ ለመግባት ምናምን አይደለም። ጀመርኔ ደውዬ ልላት የነበረውን ነገር ነው እናንተ ፊት መጥቻ ያልኩት ስለ እንደምላት ታውቃለች እናንተፊት እናንተ ፊት ደግሞ መቻርቻዋለሁ እሷም እንደምታዋቃለሁ ምን አገባሽ በደንብ ነው የሚያገባኝ አንደኛ በወንድሜ ነው በደንብ ያገባኛል ሁለተኛ እሷም ደግሞ ምርጥ ጓደኛ ናት አብሮ የተማረች አብራኝ ያደገች ጓደኛት እዮ ብዬ እንኳን እንዳላመጣት ዛሬ ሌላ ታሪክ ውስጥ ነን ለዛ ነው ሻባት እና ምንም ከእናንተ ጋር መንገራጋጭ ውስጥ ምና የሚያስገባን ነገር የለም። ይቅርታ ለምን ስትረግጭኝ ላ ስትረግጭኝ አታር ይቅርታ ምንም ያጠፋሁት ነገር የለም። ይቅርታ የሚያስጠይቅ በቃ መናገር ያለብኝ ብዬ ማስበውን ነገር ነው መና የተናገርኩት። ረገጥሽኝ ለምን ስዘቀዝቁኝ ላችሁ ስዘቀዝቁኝ አታር ብትፈልጉ ዘቅዝቃችሁ በኋላ እራስ ሰርታችሁ ለጥፉት ከተመቻችሁ። ግን ምንም ይቅርታ የሚያስጠይቅ ነገር አልተናገርኩ። ቤተሰብ ያላሳደገው ሰው ነው መጥቶ ቤተሰብን የሚዘቀዝቀው ቤተሰብን የሚናገረው እሱ ነገር ከሆነ ያስከፋችሁ ሲያስከፋችሁ ሁሉ ሲያስከፋችሁ ይላል። በቃ እኔ ማላደርበት ቦታ ማምሸት አይመቸኝም። እኔ ካላደርኩበት የትም ቦታ ላይ አላመሽም። ገባችሁ? እኔ ኖርማል። አሁን አሁን በጣም የምታስቁት ገብርኤል እና ለሁኔ የሚመቻችሁ እኔ ምንም የሚመጣብኝ ነገር የለም፣ የተለየ ምንም ምታደርገ እኔ ስለዘቀዘቃችኝ ሰማይ ቤት ላይ ሲሆን አልገባ፣ በእናንተ ምክንያት ገነት አልገባ። እኔ ስለዘቀዘቃችሁ ምንም የተለየ የሚደርስብኝ ነገር የለም። አሁንም ቢሆን ግን ያናደኝ ነገር እኔ ለራሷ ደውዬ ላት የነበረውን ነገር ስልክ አላነሳም ትላለችኝ ነው መጽ እዛ ጋር የተናገርኩት ምንም የተለየ ነገር ያልኩት ነገር የለም። ምንም ያደረግኩት ነገር የለም። ምንም እንዳት ምንም እንድትይኝም አልፈልግም። ሱ እኔ ሃይሚና ጥፋተኛ ያልኩበት ፖይንትን ያልተመትቻችሁ እኔ በፕራንኩ በቃ ያኔ እኮ ጥፋተኛ ናት አይደለም ያልኩት ያኔ ኖርማል ያኘኝ ያሳያችሁት በሁለተኛው ግን ሰው ይቅርታ ሲባል ይቅርታ ማድረግ አለበት ብዬ ስለማምን እንደዛ ደጋግማ ይቅርታ ስለጠየቀች ሃይሚ ናት ጥፋተኛ ያልኩበት ሪዘን። ይቅርታ ስትጠየቅ ቢያንስ በቃ ኖርማል ነው ብላ ማለፍ ትችል ነበር። በጣም ነገሩን አካበደችው ነው ያልኩት። አሁንም ቢሆን እላለሁ። በቃ ምንድን ነው ያልኩት? ጥፋተኛ ናት ያልኩበት ሪዘን መታ በቃ ይቅርታ አለቻት ማርያምን። ቪዲዮን ደግማችሁት እኔ ሲጀምር እንደተረዳዋቸው ታውቃላችሁ ቪዲዮ ጨርሶ የማየት እንትን እንደሌላችሁ ነው ሲቀጥል ደግሞ ቪዲዮውን ደግሞ ደግመሽው ማለት አሁን ደግማችሁ ደግሞ የኔን ቪዲዮ ደግማችሁ ሁላችሁንም ደግሞ አይደለም የተናገርኩት የዘቀዘቁ ሰዎች ስላየሁኝ ነው ይላል። ቪዲዮ ሃይሚ ታስተምርሽ አስተምራል ሻቃለሁ እንደምታስተምራኝ በደንብ ነው የምንማማረው። እኔ ከእናንተ በዘለለ እኮ እኔ እና እሷ በጣም ብዙ ነገሮች የምናወራ ሰዎች ነው። እኔ አሁን የምናገራቸው አሁን ስለዘቀዘቃችሁኝ በእኔ በልዳት ይሁት ላይ ምን የምጨምሩት ነገር የለም። ስላልዘቀዘቃችሁም በእኔ በሌዲዮት ውስጥ እናንተ በእናንተ ምክንያት የሆነ ነገር ልገዛ የሆነ ነገር ልጨምር አይደለም። ፊት ነኝ። እባክሽ ምን ሆናለሁ? ወይኔ ቅዱስ ገብርኤል፣ እኔ እንደዚህ ነገር አይመቸኝም እና እኔ መናገር አለብኝ ብዬ ማስበው ነገር እናንተ ስላላችሁ ወይ እናንተ ስላላላችሁ አይደለም መጥቼ መናገር። በቃ መምከር ፈልገሽ ነው። ሰው በምድ ስነስርት ነው ያየሁት። መምከር ፈልገሽ ነው። በውስጥ ለምን መንቁሽ? አንቺ ግን አሳልፈስ ኖ አሳልፎ መስጠት አይደለም። ደወልኩላት። ምን ታደርገኛለች መሰለሽ፣ እንደዚህ ነገር ስታደርግ ባለፈውም ጋር አያችሁት የሆነ ፕራንክ ተሰራርተው ነበር ባይደንግ አጥጣቸው ነበርና ያኔ ደወልኩላት፣ ለአወራት ማለት ነው። በጣም ተጨንቄ ነው ደወልኩላት። እሷ በቃ ሙድ ስለምትይዝብኝ ስልክ አታነሳም ማለት ነው። ያንን ነገር ስለማቅ ያለኝ አማራጭ ደወልኩላት። አሁንም ስልክ አታነሳም። ኖርማሊ ቲክቶክ ላይ ጽፈላታል። ኖርማሊ ኔ ቲክቶክ ላይ ፍሬንድ ነን እና ጽፌላት አለው። እዚህ ምንም እንትን አትልም። ከዛ ላስ መልስልኝ አልቻልሽም አይታ ምናምን ጸጥ የምትለኝ ማለት ነው። በቃ እያለገጠችብኝ እንደሆነ ስለገባኝ ቪዲዮውን እንደምታየው ስለማ ቪዲዮ ሰራውላ አለቀ። አሁን ሌላ የተለየ ነገር የለም። ሌላ ታሪክ አትፍጠሩም፣ መቤቴ ሆን ብላችሁ የለም ይላም እኔ እነሱ እንደውም አንድ ላይ መሆናቸው የማትፈልጉ ሰዎች ናቸው የሚያስሉኝ። እኔ አሁን እንደዚህ በጣም እያራገባችሁ ያላችሁ ሰዎች ወደ ክፍሉ በተመለሰበት ጊዜ እኔ ማትሳደቡ ከሆነ እኔ ይሄ ሁላችሁ እኔ ቢመጣችሁ አፋችሁን ትከፍቱ ምናምን እንድትናገሩ በስራ የምታወሩ ከሆነ አስገባችኋለሁ። እንዴት ነሽ? ሁሉ ሰላም። አሁን ከመሸ ምን አይነት ታሪክ እንደተፈጠረ አላውቅም፣ እንጂ እስካሁን ድረስ ሁሉ ሰላም። ምን ተፈጥሮ ነው? እኔ ምንም መላየት። ዩቱብ አንድ ጊዜ ብቻ እንሄድበት ምን አለ ንለቄ ነበር እና ቪዲዮ በጣም ሌላ ታሪክ እፈታዋቸዋለሁ። በጣም የተናገሩ ምናምን ምናምን አስገብኛሽ አስገብኛሽም አስገብኛ አስገብኝ ነው እኮ ያልኩት። ንፈዬ እንዴት ነች? እኮ አለሁልሽ ማርዬ። እንዴት ነው ምንም የሆነ ቪዲዮ ለሚገኝ ቪዲዮ ጉዳይ ሀሳብ እየሰጡበት ነው። አባታለሁ ቪዲዮ ለቀሽ ነው። እኔ ግን አላየሁም፣ ምንም አላየሁም። በነገራችሁ ነገር ካለ ማለት ነው። አሩ እናውራበት እናት ማለት ሰሚ ለሁለቱ ስደውልላት ማለት ነው። ባለፈው እንደዚህ የሆነ ፕራንክ ሰርታ ማለት ነው። ስደውልላት ስልክ አላነሳም ብላኛለች። ከዛ ደወልኩላት ዛሬ፣ ፕራንክ ነው ምናምን እያልኩላለን ቪዲዮ። እኔ ደወልኩላት ዛሬ። ከዛ ስልክ አታነሳም። ቲክቶክ ላይ ገብቼ ይጻፍኩላት፣ አትመልስም። ከዛ ግራ ገባኝ እና ኖርማል ቪዲዮ ግን ስሰራ ታየዋለች። ባለፈውም ቪዲዮ አይታ ነው መልሳ የደወለችልኝ እና ደወልኩ መጣሁን ቪዲዮ ሰራዩ ምንድን ነው ያልኩት? ቪዲዮ ላይ ስሚ፣ ቪዲዮን ገብታችሁ ድጋሚ ስሙት። እኔ ብዙዎቻቸው የደበራችሁ ሴጣን ፕራንክ ያልኩት ሴጣን ፕራንክ ማለት ኃይለኛ ወይም ደግሞ ማንም እንደማይደርስባት ፕራንክ ላይ ስለማጥ ነው። ብዙ ብዙ ሃይሚን ብዙ ሃይሚን እንትን የሚያደርግ ሰዎች እያ፣ አንቺ ቤተሰብ አይደለች። ለምን እንደ አውጥተሽ እኮ ለሰው እየሰጠሽ ነው እኮ ለምን እንደዚህ ማድረግ ነው? አይደለም በምንም መንገድ አውጥች ለሰው ሰጥቻት አልሰደብኳትም። እኔ እዚህ ታሪክ ላይ ትላንት የመጠችው ለሱ ሲኮ አፐር ምናምን እያልሽ ለእሷን እያደነሽ

እኔ ትላንት ቀን ሙሉ ቁጭ ብዬ ካንቺ ጋር ሀይሜን ሚነካ ሰው አንወድም፣ ቡረና ሀይሜን ሚነካ ሰው አንወድም ብዬ ቀን ሙሉ ትክክለኛ ቪዲዮሽን ይዘሽ ነይ ማየት እንፈልግሻለን ብለን እኮ ወጠዋለን ትላንት ግን ዛሬ አንቺ በጣም የምንወዳት ሀይሜን እንደዚህ ብርድ አድርገሽ ለሚዲያ ሰው አብታሽ መስጠት ጥሩ ነው። ይሄ ሳስታለ ቤተሰብ ከኛ አንቺ ትቀርባለሽ ግን ዙዙን አስገቢያት ሊዱ። ዙዙ መክለው ልጅ አስገቢያት ሊዱ። በግምት ነው የምናገርሽ፣ እሺ? በግምት ብቻ ነው የማወራው እኔ ምንም ማለት ስት ብቻ ኖ ኖ እኔ ትንሽዬ ነው የምናገር የምፈልገው አንድ ይቃው ማሬን ቢዚ ነኝ እና አላየሁም፣ ያንቺንም የነ ቡርክን በመጀመር ሜቢ እነሱ ከተናገሩት ላይ እየተረዳሁት ትንሽ ነገር ስላለ ነው ውዴ። ሜቢ ተናገሩ ከሆነ ወይም ደግሞ ቡርክና ሃይሚ ላይ አስተያየት ሰተሽ ምናምን ነገር ከሆነ ሲጀመር ራሱ ማለት ነው አስተያየት መስጠት ከማንም ሰው አይጠበቅም። ለምን እንደው ታውቂያለሽ፣ ማሬም ስራሰርት ወይ መሸወድ የለብሽም። አስጨርሽኝ፣ አስጨርሽኝ፣ እንደ ምክር ሚውምን እኔ አላውቅም በቃ ሸሽ አጨብሽው ተላማኒ እና አርቺ አይቺ መልሳለሁ እኔ ቢዚ ስለሆንኩ ነውሽ። እና ሲቀጥል ደግሞ ስለ ሶሲ፣ ስለ ሃይሚ፣ ስለ ብሩኬ ምናምን ምናምን እኔ እንጃ እነሱ ተስማምተው ተመካክረው እንደሚሰሩ ሁልሽም ታውቂያለሽ ለምን እንደ ህፃን እንደምትሆኑ አላውቅም ከሁን ለሁላችንም ማለት ነው ማርያምን እነሱ ተመልሰው ነገ ጠዋት አንድ ላይ ለሚሆን ሶስተኛ ወገን አራተኛ ወገን አይዶ ነው ለምን እንደዚህ እንደምትጨረጨሩ ማርያምን ግር ምን የሚል እስቲ ደግሞ ጌታን ለሚያልፍቀን ስልሽ አንዳንድ ጊዜ ቡርክ ወግናችሁ የምታወሩ አሊያም ደግሞ ሃይሚ ወግናችሁ የምታወሩ ሁልሽም ሁሉሽም እንደማርያም ትዝብት ነው እንጃ ከዚህ ውጭ ማውራት አልፈልግም ና ሊዱ ካጠፋሽ ሜይ ቢ አላቅም እኔ አላየሁኝ። ነግርሽ ያለ በግምት ነው። አጥፍተሽ ከሆነ የውልሽ ውዴ ሃይሚንም ማለት ነው። በውስጥ ምናልባት አላነሳችልሽ ምናምን ምናምን ሊሆን ይችላል። ትቀርቢያታለሽ፣ አቃላዊ ነው። ጓደኛ ናችሁ። ግን ደግሞ ሚዲያ ላይ ያስመጡት የሚያስወራ ነገር አለ ብያ አላስብም። አንድ ወይ ሶሲ ለምን ይቅርታ እንዳልተቀበለቻት ምናምን ሪያሊቲ እንኳን እውነት እንኳን ታዋ ነው። ለምን ደታውቂያለሽ? ሁላችንም ሴቶች ነን። እላያችን ላይ እስከሚደርስ ድረስ አንዳንዴ ግዴታ አናታችን ላይ እስከሚደርስፍሬንዲላቁሴቅርታለመጠየቋቋልየተሰማኝን ላውራየተሰማኝን ላውራ መብቴ ነው። አፌና ተያዥ የተሰማኝን ላውራ ውዴ እና አንዳንድ ጊዜ ሴት ልጅ ላይ የሆነ ነገር ገብቶኛል፣ ውዴ ግን ልናገር። እሺ ይሄ ልዩን ብቻ አይደለም፣ እኔ መናገር የምፈልገው ቲክቶክ ላይ ሰሞን የሆነ ነገር ስላየሁኝ ነው ውዴ፣ ማርያምን። እና አንዳንድ ጊዜ የሆነ እራሳችን ላይ እስከሚደርስ ምናምን ሊሆን ይችላል። ብራንክ ነው አውቃለሁ፣ ብራንክ ነው ስራ ነው የሚሰሩት ምናምን፣ ግን ነገ ጠዋት እነሱ ተመልሰው ታርቀው ምናምን ያለ ታድያ ደግሞ ምን እንደምትሆኑ አላውቅም። እና ብቻ ሶስተኛ ወገን ባትሆኑ፣ አሽሙር ባትናገሩ፣ ብሩክ ላይ ባትወግኑ፣ ሃይሚ ላይ ባትወግኑ፣ ዝም ብላችሁ መጨረሻችሁ ልክ እንደኔ ብታዩ እንዲደስ እንደሚለኝ ማራ ምንን የሆነ በቃ ተቃራኒ ባትሆኑ ስ ጸጥ በሉ። ማይክ ከፈለጋችሁ ማይክ ከደበራችሁ ደግሞ እኔውን አላየሁኝም፣ ቢዚ ነኝ አላየሁኝም፣ አየሽ ጌታን አላየሁኝም። ግን ወዳችኋለሁ አከብራችኋለሁ እና ይመቻችሁ፣ ፏ በሉ ግን እራሳችሁን እየጠበቃችሁ እዚህ የሰው ሀገር ላይ እንዳቀሩ ደህና ደሩ ዳና ዳሪ እሺ፣ ሌሎቻችሁ ማውራት ትችላላችሁ። አሁን ግን ስራት ነው እና አይደለም ሃዩ አለች ሰሚ አለች የፈለጉትን ብላን ቤት መግባባት እኮ አሁን እኔ አልጠፋትም የለብኝም እያልሽ ነው የምትከራከሪው፣ አላጠፋሁም እያልሽ ነው የምትከራከሪው። ይኸውልሽ እኔ ፍጹም አይደለሁም። እኔ አላጠፋሁም አይደለም ያልኩኝ ያለሁት፣ እኔ ቪዲዮውን የሰራሁበት ሚትድ እናንተ በተረዳችሁት መንገድ አለ። አንደኛ እኔ ቪዲዮ ልሰራ የወጣሁበት ምክንያት ቪዲዮ ተዘቅዝቆ ተልኮልኝ ነው። ቪዲዮ ተዘቅዝቆ ሲላክልኝ በጣም ያስደነግጣል። እኔ እናቴን ማነው ማለት ምንም ሊፈጠር ይችላል። ማነው ሰው ግን ተላልፈው እኔ እናቴ ጋር እንድደርስ አልፈለግም። በቃ እኔ የእሷንም የእሱንም የቤተሰብ ቪዲዮ ተዘቅዝቆ አየሁኝ። ቪዲዮ የሰራሁበት ሪዝን ያ ነበረ። ከዛ በዘለለ ደግሞ ምን አያሁን ፎቲ ደጋግ ማ ይቅርታ እየጠየቀች ነበር። ይቅርታ ምን ማለት ደው እንዴ ቢ ደግሞ ላጠፋ እችላለሁ። ቅድምም እዛ ቤት እየተመላለስኳችሁ የነበረው በዛ ልክ የምትናገሩበት መንገድ ልክ ስላልሆነ ነው እንጂ ልክ ነኝ እያልኳችሁ አይደለም። ግን ከኔ ጋር ስትመላለሱ የነበረበት መንገድ አላውቅም እኔ መስመር ያለፈ፣ ስለሆነብኝ እኔ ደግሞ በዚህ እንደዚህ አይነት ጉዳይ ኖ አንቺ አንቺ ሲጀመር እኔ እታቸውኝ እየሰማዎች ነበር። አንቺ ሲጀመር የገባሽበት እንትን ልክ አልነበረም። በጣም ኢሞሽናል ሆነሽ በጣም ልትናገር እየፈለግሽ ነበር። ከዛ በኋላ እኛ ስንገባ ነው የተረጋጋሹ። እኛ ስንናገርሽ ነው እንጂ መጀመሪያ የመጣሽበት ኖ እናንተ እኔ እኔ አንቺ ነበር ማለት ነው። ሲቀጥል የእናት መዘግዘቁ ጉዳይ ከሆነ አሳስቦሽ የተናገርሽው የእናት መዘግዘቅ ጉዳይ ከሆነ አሳስቦሽ የተናገርሽው ማለት ነው። ሁላችንም አሳስቦን ተናግረናል። ልክ ስላሉ ነው። ሁላችንም አልደወለችም። እንደውም እናንተ ወደ እዚህ ጋር ወግ ነን በቃ እኮ አይወክልም እኮ አይወክልም። አንቺ ሰዎች ደግሞ እዛ ጋር የነጋሽ የመዘግዘቃቸው ነው አይደል? ያንን የሾሉቻ ተናግረሽ መውጣት ትችያለሽ። ስለ ሃይሚና ስለ ብሩኬ ማውራት አይጠበቅብሽም ነበር።

ማሽከረብ እንደ ቅርበት ይችላል፣ አይደለም ንግግርሽ ብዙ ስሚኛ። እኔ ያልኩ አሁን እንደ ቅርበት ይችላል፣ አይደለም ንግግር የተናገራችሁ ንግግር ነው። እኔ እንደዛ እያናገረኝ የነበረው እያልኩሽ ነው። ሲጀመር ምንድን ነው የተናገርኩት እዛ ጋር? እናንተ አቀርባችሁ የሚያልኩበት ሜትድ ምንድን ነው? በጣም ተቆርቋሪ የሆነው በእርግጥ እኔ እኔ የሚሰማኝ ነገር ነው የተናገራቸው ያላችሁ። እኔም እኮ አቋል ያለን ስሜት ግን፣ ምንን ስትናገሩበት የነበረው መንገድ ተናገሩ የነበረበት መንገድ ትክክል ስላልሆነ በመቅረብ ደረጃ እኔን ይሰማኛል። ሞሪውን ነገር አሁን እንኳን ቢፈጠር ከእናንተ ይልቅ ኖሮ ሮጦ ለመድረስ እኛ እንቀርባለን ያልኩበት ሚትድ ያ ነው። እስቀጥል ምንም ማለት እንዲህ ሁን እንትንልበት ነገር አይደለም፣ በጣም የምንልበት ነገር ነው እንጂ ንግግር እሽኩ በጣም ከባድ ነው እኮ አንቺ። አሁን አሁን አለሳተሽ ተናግረሽ አንቺ ዩቲዩብ ላይ እስኪገበት የተናገረሽበትን እንትን፣ አሁን ላይ ሲቀጥል ደግሞ ልክ ናት፣ ጥፋት የለባትም፣ ጥፋት የለባትም ሶሲ ሶስት፣ አላልኩም እያልኩሽ፣ አይደለም እዛ ጋር እሄዳ ልብስ ከማውለቋ በስተቀር እኔ ሌላ ስተት አልሳየኝም። ነው ነው አይደለም

በዛ በፕራንክ ቪዲዮ እና በዚህ ቪዲዮ ነው ጎበዝ። በቃ አሁን ጥሩ መጣሁ። እኛ አላወቅናት በዛ ነው፣ እኛ አላወቅናት በዛ ነው። ከአንቺ የተለየ የምናውቃት የለም። ይኸው እያለችኝ እኮ ነው እሷ እንደዛ ልትልሽ የቻለች ልጅቷ ከምታሳየን ልጅቷ ፕራንኩ ላይ ልጅቷ ፕራንኩ ላይ ከምታሳየን የምታሳየች ነገር አለ። የምትረጅት ሰው አጭኑ ነው። ያስተላልፍ በሰላም ማለት አንቺ ሶሻል አንቺ ሶሻል ሚዲያው ላይ በደንብ መስራት ስትፈልግ ከኦዲየንስ ጋር በሰላም ነው መምጣት ያለብሽ መግባባት። አንቺ ገብቶኛል፣ የተናገርሽበት ስልክ አሁንም ገብቶኛል። እኔ ግን የተናገርኩት ስልክ አልተመሰም ስላለችኝ እንጂ እኔ እዛ ጋር እሷ ማስጣት ፈልጌ ምናምን አይደለም። ከዛ በኋላ እናወራለንኛ ማነው? እኔ ላውራ ነው አውሪ ልታውሪ ነው አው የሰሆነች ነ ል ፈልች ነው እኔ እናንተ አሁን ገብቶኛል። አሁን ተረድቻለሁ። አሁን ነው ደግሞ በደንብ እየገባኝ ነው የምትናገሩበት መንገድ። እኔ እናንተ ባሰባችሁት መንገድ አይደለም እ መጀመሪያ የመጣሁት ሻ አለው ቪዲዮ የሰራሁበት ምክንያት የተዘቀዘቀው ከዚህ ሚ የተላከልኝ የሆነ ሰው ሼር አደረገልኝ። ሳየው በጣም የተናደድኩት ምክንያት ያ ነበር። ግን ቪዲዮ ስሰራ እንደ ሀሳብ የምመጣብኝ ቪዲዮን አይቼዋለሁ፣ እና ኖርማሌም ስደውላ አላነሳም ስላለችኝ፣ ስለዚህ ነገር ተናገሩ። ይሄ ነገር ሜቢ ሊያስከፋችሁ ይችላል ምናምን ለሚለው በእርግጥ አስከፍቷቸዋል። ለእሱ ደግሞ አሁንም ሌላ ነገር የተሰማችሁ ከሆነ ይቅርታ። እኔ በዛ እናንተ ባሰባችሁበት መንገድ አለመስ እኔ ባለፈው እንደዚህ አይነት ነገር ሰርታ ሰሚፈቃሽ አንድ ታውራልሽ ና ሱ ላውራ ባለፈው እንደዚህ አይነት ነገር ሰርታ ልታነሳልኝ ስል ስላልቻለች እንደዚህ አይነት ነገር አይታ ነው የደወለችልኝ በዛ ነገር አስቤው እንደዚህ ኖርማሊ እንደዚህ እንትን ስል ምልቲ ነው ምናምን ብላ ትደውልኛለች ብዬሽ አሰብኩኝ። አለቀ። እሷ እራሱ መጣችላችሁ። እኔ እኮ ማያሳምነው ምክንያትሽ፣ እኮ ቪዲዮ ስልክ አላነሳም ስላለችኝ። ስልክ አለማንሳት እኔ የሆነ ሰው ሳምባዲ ስልክ ካላነሳልሽ ግዴታ ወተሽ ስሙን ማጥፋት አለብሽ ነው

ስሜታዊ እያደረግናት አይደለም። እኛ ደግሞ ጠፋት የሚያደርገው አይደለችም። ሴት ነሽ፣ ሴት ነሽ ስሚኝ፣ እየሰማሽኝ? ሴት ነሽ እራሱ ክብርሽን ስጠብቅኝ ነው የምትከበሪው። ሶ ለራሷ ክብር ከሌላት አንቺ እራሱ ስታስከብሪ ነው ሰው እንዲያክብርሽ የሚችለው። እሷ ወዳ እና ፈቅዳ በገዛ ፈቃዳ ስሚ እራሷ ወዳና ፈቅዳ ያደረገችው ነገር መቻል ያለባት። እሷ ፈቅዳ አምናበት ስለገባችበት ስድቡንም ዱላውንም ሌላ የሚመጣ ሆ ከሆነ ሃይሚን ጀጅ ማድረግ አቺ እኔ ተእሱ ሁኔታ ነው። ስለዚህ ፐርሰናል እኛ ሆን እኛ እንደ ውዴን ስንናገር ካለ ትበላት እሱ ያልተመቻት ነገር ካለ ይቅርታ ጠየቁ። ያልተመቻት ነገር ካለ መብቱ አይደለም ኖ። እኔ ይቅርታ መጠየቅ ትልቅነት ነው ያልኩት። አሁን ይቅርታ መጠየቅ ትልቅነት ነው ያልኩት። በቃ እኔ ማንም ምንም እንኳን እሷ ጌታውን ሸጦ ይሁዳ በሰላሳ ዲናር ጌታውን ከሸጠ በኋላ ይቅርታት ያለን ቅጥ ተብሏል። ሲጀመር ሀይሚን ታገሳለች። ሲጀመር ምን ዓይነት ልብ እንዳላት ጓደኛዋ እኔ እንጃ አለው። እኔ ለእዛ ነው የደወልኩት። አልደውልልሽም አለመደወል መብቷ ነው እያልኩሽ ነው እኔ፣ አለመደወል መብቷ ነው። ስላልደወለችልሽ ደግሞ በተሽ ሚዲያ ላይ መናገር አትችይም ሃይሚንም፣ ሃይሚን ብቻ ሳይሆን ብሩኬንም ቢሆን ነው የምልሽ። ብሩኬ ማጥፍቶ ባሃይሚ ቦታ ቢሆን እነሱን ቢሞት እቺ ግዜ ዘመዱ እህቱ ለምን አትችይም አንቺ መናገር አይመለከትሽም ቪዲዮ እነሱ ነው ምናልባት አልባ ግን በዚህ መንገድ እኔ ራሴን ለራሴ የሰውኩ እያስረዳሽ ነው በደንብ እያስታወቅ ነው። ሌላ ሪዘን ሌላ የግልሽ ፐርሰናል ቢዝነስ ቢኖርሽም ህይወት አንዴ አንዴ ህይወት የራስሽ ፐርሰናል ምሰሪው ቢዝነስ ቢኖርሽም በዚህ አዲም ተራ በለ ይሄን ስራ ይፈልጋለ ፎሎር ፈልጋለ መንዳቲ ነገር ትፈልገሽ ሲሆን ጋር ስነ ስርዓት ባለው መልኩ ነው ነገሮች ነገር ለመናገር አሁን በቪዲዮ ላይ ሃይሚዬን ይቅርታ፣ በቪዲዮ በቪዲዮ ላይ በስነ ስርዓት መስራት ማለት ነው። ግን አንቺም እኛ ምን እያስፈራራሽ አይደለም፣ እየነገርኩሽ ነው። በስነ ስርዓት ነው። አጥፍተሻል፣ ይቅርታ ጠይቂ። እኔ ብዬሻለሁ እኮ አሁንም። ካጠፋሁ እኮ የልኮች ነው። እኔ ካጠፋሁ እና እንትን እንደዚህ አይደለም። እንደት ነው ዩቲውብ ላይ መንገድ አለመመሳሰል ነው። ዩቲውብ ላይ ነው ወተሽ ቪዲዮ የሰራሽው እኛ ቲክቶክ ላይ ሳይ የምንፈልገው ዩቱብ ላይ ነው ወተሽ፣ የተናገርሻት አንቺ የምትሰሪው ሴጣናዊ ፕራንክ ነው ምናምን። እሱን ሴጣን ሁን መጋኛ ሁን ተስራ ገነሷ በእንደዚህ አይነት መንገድ አለ አሁን እየነገርኩሽ ያለሁት ወደሽም ጠላሽም ዩቲዩብ ላይ ወተሽ ሃይሚን ብለሽ ተናግረሻል። ሶ አሁንም ዩቲዩብ ላይ ነገ ወተሽ ቪዲዮዎች ላይ እንደዚህ ነው በዚህ መክ ተረድሽ፣ የተናገርኩት ካስቀየምኳቸው፣ ኦዲንስንም፣ ሃይሚንም ሰው ሪክ ያለሽ ከዛ በኋላ እኛ ምናርዳለ። አንቺም ስራሽን በስነስርዓት ሰደች፣ እኛም እንፋታሻለን። ግን በዚህ መንገድ ግን ሃይሚን ተናግረሽ ግን ሊዱ ለአንቺም አይጠቅምሽም ለእኛም የማይሆን ነገር ውስጥ መግባት አይጠበቅብን። አንቺም በስነስርዓት ስራሽን መስራት ከፈለግሽ አንቺም እኛ እንድናግዝሽ የምትፈልጊ ከሆነ ከእኛ ጋር ሰላሙ የምትፈልጊ ከሆነ በሰራሽበት ቤት ላይ ወጥሽ ይመለከተናል። ምክንያቱም አንቺ ተናገሽ ከሃይሚ በላይ ደግሞ እኛን